ሰላም ሰላም እንዴናችሁ? ውድ ሆን ፕሮፐርቲ ዩቱብ ተከታታዮች፣ ዛሬ እየላችሁ የቀረብኩት እጅግ ዘመናዊ የሆነ ጂ ፕላስ ዋን ላይ ያረፈ ሲሲዲ ግቢ ውስጥ የሚገኝ ቆንጆ ቤት ነው እየላችሁ የቀረብኩት። አምስት መቶ ካሬ ላይ ነው የተሰራ፣ በሲሲዲ ግቢ ነው የሚገኘው። እንግዲህ ግቢው በጣም ኮምፓውንድ ነው፣ እጅግ የለማ ሰፈር ነው። ሀያ አራት ሰዓት ሰኩሪቲ እንግዲህ በጣም የተጠበቀ ነው ይሄ ቤት። እንግዲህ ሲሲዲ ግቢ ነው የሚገኘው ኮምፓውንድ ውስጥ ነው የሚገኘው ሲሲዲ ግቢ። እንግዲህ የተለያየ ቤቶች ያሉ እንግዲህ ዛሬ እየላችሁ የቀረብኩት አምስት መቶ ካሬ ላይ የተሰራ እጅግ ዘመናዊ የሆነ ጂፕላስ ዋን ቪላ ቤት ነው እየላችሁ የቀረብኩት። እንግዲህ ሲሲዲ ግቢ ውስጥ በአቅማችሁ መግዛት የምትፈልጉ ሰዎች ካላችሁ ከመቶ አምሳ ካሬ ጀምሮ እንደ አማራጭ አለ ማለት ነው። መቶ አምሳ ካሬ ላይ እንግዲህ መቶ አምሳ ካሬ ላይ የተሰራ እንግዲህ ጂ ፕላስ ዋን ቤት ያለቀለት ሁሉም ነገር ያለቀለት ከ16 ሚሊዮን ብር ጀምረዋል። 250 ካሪ ደግሞ እስከ 20 ሚሊዮን እስከ 17 ሚሊዮን የሚሸጥ ቤቶች አሉ ማለት ነው። ያለቁለት 300 ካሪ ላይ የተሰሩ ደግሞ እስከ 275 ሚሊዮን ብር ጽድት ተብሎ የተሰራ ቤቶች አሉ ማለት ነው። አማራጭ ቤቶች አሉ እንደ አቅማችሁ። ሲሲዲ እንግዲህ ሸገር ሲቲ ውስጥ ነው የሚገኘው እጅግ የለማ ሰፈር ነው እንግዲህ፣ ሪል ስቴት ነው። ሲሲዲ እንግዲህ የሚታወቁት ሰዎች ለመኖራ እጅግ በጣም ምቹ ነው። ምንም እንግዲህ የጸጥታ ሁኔታ ምንም አያሰጋ ማለት ነው። እዚህ ጋር እንግዲህ የምትመለከቱት የአምስት መቶው ነው። ግቢው በጣም ሰፊ ነው። ለልጆችም እንግዲህ እጅግ በጣም ምቹ ነው። ግቢው በጣም ሰፋፊ ግቢ ስላላቸው ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት አምስት መቶ ካሬ ላይ የተሰራ ጂ ፕላስ ዋን ቪላ ነው እንግዲህ የዚህ ቤት ዋጋ እንግዲህ በማይታመን ዋጋ ነው የሚሸጠው በጣም ቅናሽ ነው እዛ ግቢ እንግዲህ የሚገራርም ቤቶች ናቸው እየታሸጡ ያሉት ወደዚህ ስንገባ እንግዲህ እንደገባ ነው ሳሎን ነው የምናገኘው ሰፋ ያለ ሳሎን እናገኛለን የራሱ ኦፕን ክችን አለው ዳይኒንግ ኤሪያም አለው ማለት ነው ኮሊደሩም እንግዲህ በጣም ሰፊ ነው እዚህ ጋር የምትመለከቱት ሳሎን ነው። ወደዚህ ስትመጡ ደግሞ ዳይኒንግ ኤሪያ ወይ ማቢያ ወይ ጠረጴዛ የሚቀመጥበት ቦታ ነው። ኦፕን ኪችን ቦታ ነው። እዚህ ጋር ፊት ለፊት ላይ የምትመለከቱት ደግሞ በጣም ሰፊ ቤት ነው። ከኋላም እንግዲህ በጣም ሰፊ ግቢ አለው። ከኋላ ሰርቪስ ራሱ ያሰራል ማለት ነው። መስራት የሚፈልግ ሰዎች መስራት ይችላል ማለት ነው። ከኋላ ከጀርባ ላይ ሰርቪሱን ከታች እንግዲህ የእንግዳ ማረፋ ሁለት መኝታ ቤቶች አሉ። ዋና ቤቱ ላይ ከጀርባ እንግዲህ ሁለት መኝታ ቤቶች አሉ። ከጀርባ ሰራተኛ ክፍልና እንግዲህ እንደ እንግዳ ማረፋም ሊሆን ይችላል ማለት ነው። እዚህ ጋር የምትመለከቱት እንግዲህ ኪሎስድ ኪችኑ ነው። ኪሎስድ ኪችንም አለው ማለት ነው የራሱ የሰራተኛ ክፍል ክሎስድ ኪችን ውስጥ ወይ ደግሞ እንደ ስቶር መጠቀም እንችላለን ማለት ነው። ወደ ጓሮ ስንወጣ እንግዲህ ጓሮ ራሱ በጣም ሰፊ ነው እንዳልኳችሁ፣ ጂ ፕላስ ቱ ጂ ፕላስ ዋን ማሰራት ይችላል ማለት ነው። በጣም ሰፊ ነው፣ ከስፋቱ የተነሳ ኳላ ያለው ቦታው ራሱ እዚህ ጋር እንግዲህ እንደምትመለከቱት ዙረው በጣም ኮሊደሩም ሰፋፊ ናቸው። ከጓሮ በኩል ያለው ግቢ ነው እዚህ ጋር እንደምትመለከቱት የውጭ መታጠቢያ ቤትና አንዳንድ ክፍሎች አሉ በዚህ በጓሮ በኩል ስትወጡ እዚህ ጋር የምትመለከቱት እንግዲህ አንድ ክፍል አንድ መኝታ ቤት ነው አንድ መታጠቢያ ቤት የውጭ መታጠቢያ ቤት አለው ማለት ነው እዚህ ጋርም እንግዲህ እዚህ ነው እንደ ስቶር ነገር ነው የተጠቀሙበት እቃ ስላለበት። ደረጃው እንግዲህ በጣም ቀላል ያለ ደረጃ ነው ማወጣጫም። እዚህ ጋር እንደምትመለከቱት ሰፋ ያለ ኮሊደር እናገኛለን። እዚህ ጋር ቤቱ እንግዲህ በቂ ብርሃን አላቸው። ሁሉም ሪል ስቴት እንግዲህ ተመሳሳይ ናቸው አሰራራቸው። ውስጡ ግን ባለቤቱ እንግዲህ ገዝቶ በፈለገ ማቴሪያል መስራት መቀየር ይችላል ማለት ነው። ይሄኛው እንግዲህ ተሰርተዋል ኦልሬዲ ተሰርተዋል። እዚህ ጋር የምትመለከቱት እንግዲህ ማስተር ቤድሩሙ ነው። ማስተር ቤድሩሙ በጣም ሰፊ ነው። ከሳሎን ራሱ እንግዲህ ምንም አይተናነስም ማለት ነው። እዚህ ጋር እንደምትመለከቱት የራሱ ባዝሩም ወይ መታጠቢያ ቤት አለው። በጎን በኩል እንግዲህ እንደ ማልበሻ ክፍልም አለው ማለት ነው። ሲሲዲ ግቢ ውስጥ እንግዲህ ቤቶች በጣም ርካሽ ነው። አቅም የሌላቸው ሰዎች እዛ መግዛት ይችላሉ ማለት ነው። ከመቶ አምሳ እስከ አንድ ሺህ ካሪ አላቸው ማለት ነው። አንድ ሺህ ካሪም እንግዲህ ከሰላሳ ሰባት ሰላሳ አምስት ሚሊዮን ብር ጀምሮ እየተሸጡ ይገኛሉ ማለት ነው። ወሳኝ ገዢ ካለ እንግዲህ መግዛት ይችላሉ ማለት ነው። ይህ ቤት እንግዲህ ዋና ቤቱ ላይ አራት ሰፋፊ መኝታ ቤቶች አሉ ማለት ነው። የየራሳቸው መታጠባ ቤት አላቸው። አራቱ መኝታ ቤት የራሳቸው ቁምሳጥን አላቸው ማለት ነው። እዚህ ጋር እንደምትመለከቱት የዚህ ቤት ዋጋ እንግዲህ በጣም ቅናሽ ተብሎ ነው 35 ሚሊዮን ብር ይጠራል። ወሳኝ ከዚህ ካለ ቀርቦ መነጋገር ይችላል ማለት ነው። እንግዲህ እዚህ ጋር የምትመለከቱት መኝታ ቤቶቹ ነው። መኝታ ቤቶቹ እንግዲህ በጣም ሰፋፊ ናቸው። በተጨማሪም ደግሞ እንግዲህ አቅም የሌላቸው 150፣ 200፣ 250 ካሬ የምትፈልጉት ሰዎች ካላችሁ እዛው ሲሲዲ ግቢ ውስጥ ለሽያጭ የቀረቡ አማራጭ ቤቶች ስላሉ ደውላችሁ ሊጠይቁን ትችላላችሁ። ማለት ነው ይሄ ቤት እንግዲህ ይሄንን ይመስላል ማለት ነው። ይሄ እንግዲህ አራተኛ መኝታ ቤቱ ነው እዚህ ጋር የምትመለከቱት የራሱ ቁምሳጥን እና የራሱ መታጠቢያ ቤት አለው። በጣም ሰፋፊ ናቸው መኝታ ቤቶቹ። እንግዲህ የተጠቀሙ ማቴሪያልም ሴራሚኮቹም በጣም አሪፍ ነው። እንግዲህ አንዳንድ ነገር የሚፈልግ ሰው መቀየር ይችላል ማለት ነው። ወደዚህ እንግዲህ ስንመጣ ሰፋፊ በረንዳ ቤቶች አሉ። እንግዲህ ሰፈሩ እንግዲህ እጅግ የለማ ኮምፓውንድ ነው። ሲሲዲ ግቢ ሲሲዲ ግቢ ውስጥ የምትፈልጉ ሰዎች ካላችሁ እንግዲህ በ0938 01 33 32 ደረጀ ብላችሁ መደወል ትችላላችሁ። መልካም ጊዜ ይሁንላችሁ።